ጮህብን፣ ለምን እናንተ ስታዲያ እዛ ህይወት ውስጥ ማትገቡት ሌሽ ነው? ገባችሁ? ኢትዮጵያ አካውንታችሁ ላይ አስቀምጣችሁት ብር ካለ ሄዳችሁ ያንን አስተካክላችሁ ምን አድርጋችሁ በቃ እንዴት መስራት በትንሽዬ ብር ጠቅ ጠቅ ጠቅ አድርጋችሁ እንዴት መለወጥ እንዳለባችሁ አበሻ መንገዱ ቡርጭ ከሊፋ ቤቱ ጋር ነው የሚገኘው። ስትለው እሱ ወደ ላይ ነው አደለ። ቡርጭ ከሊፋ ወደ ታች ማሳየት የለበትም ቡርጭ ከሊፋ። ይሄኛው ነው መግቢያው፣ ይሄኛው ነው መውጫው፣ ይሄኛው ነው አይደል? ችግር የለውም። ባልትና ልሰራ ነበር፣ ምከሪኝ። ባልትናውን ምትምትዩ ኢትዮጵያ ነው፣ ቤተሰቦች ጋር መጀመሪያ። አንቺ እዚህ የተደላደለ ኦንላይን አንድ ሺ ሁለት መቶ ብቻ አንድ ሺ እንደዚህ ንግድ ፈቃድ ማውጣት ትችያለሽ፣ የኦንላይን ማለት ነው። ከዛ በኋላ እናንተ ናችሁ አረድኛን ታዋቂ ያደረጋችሁት በሁላችንም ቤት ገስት ስንከፍት እየመጣችሁ ቢዝነሳችሁን ማስተዋወቅ የምትሸጡትን ነገር ማስተዋወቅ። ልጆች እርስ በርስ እንገዛዘለን። አንዷ የመዳም ቅመም ሽሮ ነጋዴ ስትሆን ሽሮ ከሷ ሌሽን ባንጋሊ እና ህንድ ሽሮ መሸጥ ጀመረ። ገባችሁ? ሌሽ ከሀበሻ ማን እንገዛዘው? ከዚህ ደግሞ ኢትዮጵያ አይዲያችሁን ታስተካ አይዲያችሁ፣ አይዲያ አላችሁ። አብዛኛው ዱባይ ላይ አይዲያ ያለው ሰው ነው አይደል? ያለው መሲ ለወንዶች ኢማራት ቢመጣ ምን ታያለሽ? ወንድ ልጅ ኢማራት ላይ ስራ የለም፣ ስራ የለም፣ ስራ የለም። በደላላ ምናምን 400 ሺህ ብር ከፍሎ ቢመጣ 400 ሺህ ብሩን የምትከፍሉትን እናንተ እዚህ ሆናችሁ ቢዝነስ ጀምሩበት። 400 ሺህ ብር፣ 300 ሺህ ብር ማለት 9 ሺህ ድርሃም ነው አይደለም? እዛ ላይ ብር ጨምራችሁ እሱ ከዛ ሆኖ አንዳንድ ነገር ይላክላችሁ ላበሻ የሚጠቅም ወደዚህ እናንተ ደግሞ እዚህ ሆናችሁ ስሩ። እዛ ሆናችሁ ወንድሞቻችሁን ስራ ጀምሩአቸው። መቶ ኪሎ ጤፍ ብትገዥ እናትሽ እንጀራ እየጋገሩ ይላኩ። አብ እዚህ ህንድና ባንጋሊ እንጀራ እየሸጠ ነው የሚውሉ ሌሽ እናንተ ማትሸጡት ለባንጋሊ የሚያስረክቡ አበሻ ነው። እርስ በራስ አበሻ የማትረካከቡት ለምንድን ነው? ለምሳሌ አንድ ካርቱን እንጀራ ባንጋሊ ተረክቦ ከሚሸጠው አበሻዋ ካበሻው ተረክበ አንድ ድርሃም አትርፋ ከብዛት ብዙ ጥሩ ትርፍ ይገኝበታል አይደል? እንደዛ ለምንድን ነው የማታደርጉት ወንድሞቻችሁን መተው እዚህ ሀገር መከራ ያዩ ሽሮን በርበሬ ለምሳሌ ኢትዮጵያ የሽፎን ጨርቅ የሚፈልግ ወንዶች ልብስ ቤቶች ካላችሁ ለምንድን ነው ከሌላ ሀገር ዜጎች የምትረከቡት እዚህ ካሉ ከመዳም ቅመሞች ቤት ሲወጡ ስራ ሲጀምሩ እናንተ ከዛ ሆናችሁ ኦርደር አድርጉ እነሱ ከዚህ የሽፎን ጨርቁን ቆንጆ ጨርቁን አይተው በቆንጆ ይልኩላቸዋል። ልሽ አበሻ ለበሻ የማትደጋገፉት የመጅሊስ ጨርቅ አሁን በጣም ብዙ አረቢያ መጅሊስ ምትሰሩ አላችሁ። ቀጥታ ግንኙነታችሁ ከሌላ ሀገር ዜጋ ጋር ነው። አበሻ ለአበሻ ለምንድነው ተደጋግፋችሁ ጥሩ ቢዝነስ ማትጀምሩት? ከዛ ጨርቁን ስትፈልጉ እዚህ ያለው አበሻ ለእናንተ ያቀብሏችሁ። የልጆች ፓምፐርስ ዳይፐር ምን ስትፈልጉ ወደ ቢዝነሱ ልጆቹ ይጉቡ። በትንሽ ብር እናንተ ከነሱ ተረከቡ። ስልክም በተመሳሳይ አሁን እኔ ስልክ ነው አይደል የሚሸጠው? ከሌላ ሀገር ሄዳችሁ ከምትገዙ ለምን ነው ከእኔ ማትገዙት? ሌላም ስልክ ለ ሌላም ስልክ ቤት ልትከፍቱ ከፈለጋችሁ ለምንድን ነው ስልክ ኬት እንደሚመጣ እኔ ማሳየት አለብኝ። ስልኩን ኬት እንደማመጣ ኦሪጂናል እንዴት እንደሆነ ያ ሰው እንዳይታለል ዋጋው ምን ያህል እንደሆነ ማጥረፍ ከምን ምን ከምን ምን ማጥረፍ እንዳለበት እኔ ማሳየት አለብኝ፣ ግዴታዬ ነው ተያይዘንን እስከ መቼ? አባቶቻችን በባዶ እግራቸው አርጅቶ ሞቱ። ቅድመ አያቶቻችን ምንም እርስ በርስ አይደጋገፉ ሁሌ ከምቀኝነት ከተንኮሉ ይሞጣ። አንድ ቢጃማ ደርዘኑ ቢጃማ አሁን ለምሳሌ አስሩን ቢጃማ ስንት እንደሚመጣ ኬት እንደሚመጣ ብናሳያችሁ፣ ኢትዮጵያ ቢጃማ ድሪያዎች ምናም መሸጥ የምትፈልጉ ሰዎች ልጆቹ እዚ አሁን ለምሳሌ ኪያ ብትጀምር እናንተ ከኢትዮጵያ ሆናችሁ ኦርደር ከኪያ ማድረግ አለባችሁ። ለምን ለምን ከሌላ ሀገር ዜጋ ሽሮ በርበሬ ስትልቁ፣ አበሻው ከአበሻ ነው መግዛት ያለበት። አንዲት የመዳም ቅመም ወጥታ ለምሳሌ ላውንደሪ ቤት ብትከፍት እዚያ ጋር ላውንደሪ አሁን ያበሻ የለም አልተለመደም። ላውንደሪ ቤት ቢከፈት አሁን እኔ እዚያ አካባቢ ጋር አንድ ያበሻ ላውንደሪ ቢከፈት ቢያንስ ቢያንስ እኔ ልብስ ቤት ውስጥ እንኳን አላጥብም፣ ሐቁን ለመናገር ናገር፣ ላውንደሪ ነው የምሰጠው። 300 400 ብር ሰጣለሁ? ለላውንደሪ አንድ ልብስ ተቆጥሮ ነው የሚከፈለው። አንዷን ልብስ በሁለት ድርሃም ነው በሶስት ድርሃም። እዚች ጋር ተኳሽ አንድ አንድ ህንድ ምን ምን አድርገው ነው የሚሰሩት? ይሄንን ሁለት ወንድሞቻችን ተደጋግፋችሁ እዚህ አካባቢ ላውንደሪ ቤት ብትከፍቱ ህዝቡ እናንተ ጋር ነው። ይሄ ወንደላጤው ምኑ ምኑ አምጥቶ ኦሞ ላርጎ ምናምን ሳሙና ምናምን ከዴቱ በአስር ድርሃም ታመጣላችሁ ስሩ?